አሰላሙ አለይኩም ወረህመቱላሂ በረካቱ ውድ እና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናቸው። እኔ ሰላም ነኝ አልሐምዱሊላሂ የእናንተም ሰላም። እንግዲህ ዛሬ ደግሞ የመጣሁት እቃችንን ረታት ጨርሰናል እና ወደ ኢትዮጵያ ሊኮበለል ነው ይደብጣሁት። የምር ያኔ ትንሽ ነበር የሚመስለው፣ ግን በዛም በዚህም ሆኖ ሲጠራቅም ይሄን መስሏል ማለት ነው። ወላሂ በጣም ነው የገረመኝ፣ እኔ እንጃ ከሚባለው በላይ ማለት ነው። ምክንያቱም እኔ እቃ ሁላ በቃ በጣም ተደራርቦ ተደራርቦ ብዙ ሆነ። እኔ እኮ ያሰብኩት የምር ሁለት በርሚል ብቻ ነበረ፣ ግን የምታዩት እንግዲህ ካርቶን ነሽ፣ ሻንጣ ነሽ፣ ምንድን ነሽ፣ ምንድን ነሽ፣ በቃ እንዲሁ ይሄ ሁሉ ኮተት በቃ ማለት ነው። እንጃ የምር በጣም የሚገርመው እናር፣ ይሄ የዛሬው ይሄንን ይመስላል። እስቲ ላሳያችሁ ብዬ ነው ቀንጨብ ያራኩት ማለት ነው። እስቲ የምር ያው በነገራችን ላይ የሚኮተት አይደለም ያው የሚያስፈልጉኝ ዶሮ ነው እንጂ አሁን የምታዩት በጠጣሽ ልብስ ምናምን አይደለም። ወላሂ ያኔ ትንሽ ነው ብያን ያህል አይደለም ማለት ነው። እናም እንግዲህ ያው ቀን ጨባ አድርጌ ነው እያስገባሁላችሁ ማለት ነው። ቅድሚያ መጀመሪያ እንግዲህ ስንረትብ ካሜራ ስላልነበረ የምወዳት ጓደኛዬ እህቴ የስደት ሂደት የምር በጣም ነው መወዳት በጣም ነው። እንጃ ቃላት የለኝም ማለት ይህንን ስላራተበኝ ስላለኝ ሳይሆን ወላህ ላዚም ህመም ላይ በሆንኩ ሰዓት ደቡላይዜሽን የምትለኝ የምታበረታታኝ እህቴ ናት። እና የምር ቤተሰብ አመስግኑልኝ። እኔ እንጃ ብቻ ቃላት የለኝም። እሷ ብቻ ዋንም ነው የረተበው ማለት ይቻላል ምክንያቱም ያው እኔ የብዙ ምስላ አላድ የለሁም እሷም እንግዲህ፣ አሟት እንደዚህ ጉንብስ ቀጥለ ማለት ያው ትንሽ ክልክሏታል። እና ግን ቢሆንም ወላሂ እንግዲህ ለእኔ እሷ ያው በጣም ብዙ ነገር አድርጋልኛለች። ይህ ብቻ ሳይሆን በምተኛ ሰዓት አብረኝ የምችተኛ ብርድ የሚመታት በቃ ኒንጃ፣ ፀሐዩ፣ ብርዱ የሚፈራረቅባት በእኔ ምክንያት ውድ ሂቴ፣ ሁለተኛ እናቴ ማለት እችላለሁ። የሰው ልጅ መወለድ ቋንቋ ነው የሚባለውን ደግሞ በእሷ ላይ ነው ያየሁትና ወላሂ ቃላት የለኝም። ኒንጃ ማለት እንደዚህ እንደዚህ ነው ብዬ ባመሰግናት ደስ ባለኝ። ከፊቷ ግን ያውን ማስመሰል ስለሚሆንብኝ እስኪ በዚህ አጋጣሚ ቀንጨብላ አድርግና ቪዲዮ ለብቻ ቃጠላ ነው ማለት ነው ምክንያቱም ያው አንዳንዴ የሰው ልጅ ስትሆኑ ብዙ ነገር ወጣ ውረድ ታሳልፋላችሁ ብዙ ደስታም ሀዘንም ማንኛውም ነገር ታሳልፋላችሁና ግን ከጎናችሁ ሰው ሆኖ ይዟችሁ የሚለውን ሰው ልታመሰግኑ ስትሆ የሆነ የሚከብዳችሁ ነገር አለ አይደል ወላሂ ለአዜ መመላችሁ ማለት ስንረት አድረን ወደ ስራ ቦታ ስመለስ ያለቀስኩትን እንባ ሳይሆን ዴም ነው ብላችሁ አታምኑም። ወላሂ ነው የምላችሁ ምክንያቱም ያኔ ዴም እንዴት እምባ ይሆናል ልትሉ ትችላላችሁ። ነገር ግን እሳት በቃ ከእምባዬ ሲወጣ እምባዬ ሀይኔ ሲወጣ ይሄ ጉንጭ እንዲያለ ወላሂ ነው የምላችሁ፣ ሲወረድ የሆነ እሳት ነው በቃ እሳት፣ ወላሂ ነው የምላችሁ ምክንያቱም አንደኛ እቃ ሁሉም በቃ በየ ቦታው ነበረ። ያ ሁሉ ተለቃቅሞ በስነ ስርአት ተረተበ። ከዛም ደግሞ በቃ ያሰብኩት አንዳንድ ነገር ተሳካ። ብዙም ባይሳካም እንግዲህ ተሳክቶልኛል ብዬ አስባለሁ። ደግሞ ይበልጥ እንግዲህ የሰው ልጅ አፍያ ነው እና አፍያ ሲመለስልኝ ደግሞ ይበልጥ ማመሰግን ይሆናል እና ዋናው አፍያ ነው። እና በነገራችን ላይ አሁን ውጭ ያላችሁ ሰዎች ኮተት አታብዙ፣ ምናምን ምናምን ይባላል። ግን እኔ ይሄ የምታዩት ኮተት አብዝተሽ ለልትብኝ ትችላላችሁ። ወላይ ኮተት የለውም። እኔ የምታዩት ልብስ አይደለም፣ የቤት እቃ ነው። የቤት እቃ ደግሞ አገራችን ሁሉም ነገር በጣም ኦቨር ስለሆነ ያው ታውቃላችሁ፣ ጎማውን ብዙም ስለማይዝ ትንሽ ሸራው ነው። ሸራው ደግሞ እንግዲህ ለሀፍ ነው ለሀፍ የሚሆን ለሀፍ ነው ያለው። ስለዚህ ከዛ የዘለለ የለውም። ያኔ ብዛት የሚባለው ለሀፍ ነው። ለሀፍ ደግሞ ከሀገራችን ሁሉም ነገር ኦቨር ስለሆነ እንግዲህ እናቴ ከበዴ ይሄድ የመጣ ብዬ ሳልጨናነቅ፣ ዛሬ እንዲሁን ለሀፍ ነገ እንዲሁን ለሀፍ እየቃየርኩኝ በትሬ ለሽራለሁ። ምን ከበዴም ቢመጣ ከበዴ ስለሚሄድ እሱን ከማመን እንዲህና በጣን እያየ ግሪን ዘርግች ብተኛ ይሻላል በሚለው ነው። እናንተም ተጠቀሙት። እዲሁ እንዲ ያልፋችሁ ወላ ላዚም እና ያው የቤት እቃ ነው። ምንም ምንም አይነት ብዛት እቃ የለኝም። ያው ግዴታ ድሩሪ እንደንደንደንደንድ ነገር ነው። ግን ያ ሲል ረዝሞ ሄዴ እንጂ ውስጥ ልብስ አሁን እንደ ሰው ሄ ቢጃማ መግሬሽ ምናምን ምናምን ብዛት የለውም ግዴታ ያው ነው ራሱ የውሃ ብርጭቆ የሻይ ብርጭቆ ምናምን ይሄን አላስገባሁም። ምክንያቱም የሀገሬ መርጬ መግዛት ስለምፈልግ ስለምችልም ነው። እና ደግሞ ያው እንግዲህ ለማስ የሚባል ነገር አለ አይደል? ያው የአንገታችሁ መግቢያ ካለ በተለይ እዚህ ሀገር ኖራችሁ ሀገር ስትገቡ የአንገት መግቢያ ነው ዋናው የሚያስፈልገው። ምክንያቱም አንደኛ ቤተሰብ ጋር ሰላም አንሆንም፣ ያው ለሁለት ቀን ለሶስት ቀን ፍቅር ቢሰጡን እኛም ያው

እዛ ደግሞ በሰላም ገብች እግሬን ዘርግቼ እፎይ ብዬ የምተኛበት አፌ መልሶ የማመሰግንበት ፈጣሪ እንድበድጋምኝ፣ ያው አሁንም አልሐምዱሊላ አላኩል ያህል እዛኔ ደግሞ ይበልጥ የማመሰግንበት ይሆናል ማለት ነው። እና በዚሁ አጋጣሚ ውድ ጓደኛዬን የምር በኮሜንት አመስግኑልኝ። ያው ስሙ ጓደኛ ነው ግን ወላሂ ለአዚም መወለድ ቋንቋ ነው። እስቲ ልቤ ቢፈረከስ ቁጭ ብላ ሳይሆን ቁማ ነው የምትገኘው፣ ወላሂ ነው የምላችሁ። ማለት ግን አርቄ የማስበውን ለነገ የምለውን ቀርቶ የዛሬ ሶስት ወር አራት ወር የማስበውን ነገር ወላሂ ቀድማ ነው የምታውቀው። ና እንጃ ብቻ ቃላት የለኝም ወላሂ ለአዚም። አንዳንዴ ሰው በጥቅም የሚያምን አለ። ነገር ግን ይሄ በጥቅም ሳይሆን በእርግጥ አድርጋልኛለኝ ቃመረተቡ እቃ መረተቡ ብቻ ሳይሆን መሶች ፋስተኛ አብራኝ የምተኛው ብቻ ሳይሆን ስልክ ደውሎ ሰው ታሞ አይዞሽ፣ አይዞህ ነገ ሌላ ቀን ነው የሚል ሰው የሁለቱም አጅር ቢኖረውም የታመመው ሰው ግን በጣም ደስ ይለዋል። ሰው ሞልቶ ሰው እንደሌለ አያስብም ማለት ነው። እኔ እንደዛ ነው የማስበው። ያው ብዙዎቻችን አስተሳሰባችን ይለያያል። ምክንያቱም ዛሬ አድርጌ ሌላ አርግልሽ ስለሆነ ማለት ነው። ወላሂ ለአዚም አልገሰረይም እንኳን እሷ የአረቦችም አልሐምዱሊላ አልገሰሩብኝም። ስታመመም ያው ይወስዱኛል፣ ቢጥሉኝ ወስደው እንዲጥሉኝ፣ ያው ሐኪም ቤት መውሰድ የራሱ አንድ ቁም ነገር ነውና እንዲህ ያደርጋሉ። ከዛም ባለፈ እንግዲህ ያው ሱቅ ሱቅም አንዳንዴ ሱቅ ወስደውኛል። እነሱም ማሻአላ ያው ግማሹን ነው እንጂ አልሙሄም ያ ያ በጥቅም እኔ እማ ምሴት አይደለሁም ወላሂ፣ ያው እንደዚህ ስለሆነ ራሴ ማካበር ሊሆን ይችላል፣ ግን ወላሂ ራሴን አላካብድም፣ በጥቅም አላምንም። ያው ሲያመኝ ሳገኝም ሳጣም ስለማውቀው ሶስቱን እኔጋ ስላለ እኔጋ ቤቱ ስለሆነ ሕመምንም አስተምሮኛል፣ ማጣትንም አስተምሮኛል፣ ማግኘትንም አስተምሮኛል። አልሐምዱሊላህ ረብል አለሚንና ወላሂ ብርቅ አይደለም። ወላሂ ነው ማለትሁ ገንዘብ ሄድ የመጣ አይመስለኝም ታመንኩ ዲያንኩኝ አይመስለኝም ምክንያቱም ሁሉም ነገር ስላስተማረኝ ፈጣሪዬን ብቻ ነው አልহামዱሊላህ እያኩኝ የማሳልፈው ሲያመኝም ሲያስችለኝም እሱ ስለሆነ ከሱም ያለኝ እሱ ነው እሱም እሱ ነው ከፈጣሪ በላይ ማንም የለም ከፈጣሪ በታችን እሱ ነው ያለኝ ማለት ነው ወላሂ ማንንም ማላምንም ሰው ሰው ነው ያው ቃል የሚያፈርሰው ፈጣሪ እንጂ ሰው አያፈርስም። ነገር ግን ብዙዎቻችን ቃላችንን እያጠፍን የሆነ ነገር የምናከብደው እና የምናወሳስበው ነገር አለ። አላህ ልቦናና ቀልብ ይስጠን ነው ምለው ለሁላችንም፣ እንግዲህ ለሁላችንም ዱዓ አድርጉ ጸሎት አድርጉ ውድ ሙስሊምም ክርስቲያን ወገኖች ሁላችሁም በስደትም ሆነ በሀገር ቤት አፊያ፣ ዋናው አፊያ ስለሆነ አፊያችንን ይስጣን። አይዞሽ አፊያሽን ይመልስልሽ እያላችሁ ዱአ የምታደርጉልኝ የምጠይቁኝ ሁሉ ወላሂ፣ የኢትዮፕ ሚዲያ ላይ ማለት ነው፣ ብዛችሁን አላህ ይክፈላችሁ፣ ጀዛኩም አላህ ኸይራን እላለሁ። በድጋሚ ለቤት አዲስ የሆናችሁ እንግዲህ ሰብስክራይብ፣ ሸር በማድረግ አበረታቱኝ። ቤተሰብ ደግሞ ቪዲዮውን እንግዲህ በላይክ በሸር ጀምሮ ትላለሁኝ። ቀጣይ ቪዲዮ እስከ መመለስ ሰላም ሁኑልኝ፣ ሰላም ቆዩልኝ። ባይ ባይ። ይወዳችኋል።